የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የራሷ የዳበረ የእይታ ባህል አላት። ለዚህ ማሳያ ከሆኑት መካከል ቅዱሳት ሥዕላት፣ መስቀል፣ የበዓላት አከባበር፣ የካህናት ያለባበስ ስርዓት እና የኪነ ሕንጻ አሰራርን ማንሳት ይቻላል። የቤተ ክርስቲያን ድንቅ የስዕል ጥበብ ከሚታይባቸው አንዱ የመስቀል አሰራር ጥበብን ነው። መስቀል ከሚሰራባቸው ቁሶችና የአሰራር ንድፎ አንጻር የሚሰጠው ትርጉም የቤተ ክርስቲያን ትምህርት ሃይማኖት ጥልቀትንና የሰዓሊያን ደግሞ መራቀቅን ማሳያ፣ ቤዛነት ድል መንሻ፣ ቤዛነት ርስትን መውረሻ፣ ቤዛነት ሞትን ማሸነፊያ። በመጀመሪያ መስቀል ቃሉ ራሱ ምንድን ነው ብለን ስንል ሰቀለ ከሚል የግዕዝ ግስ ወይም ቃል ይወጣ። መስቀል ሶስት አይነት ብቻ አለው። የመጀመሪያው መስቀል ብለን ስንል የክርስቶስን መከራ ማለታችን ነው። መስቀል ብለን ስንል የክርስቶስ ከልደቱ እስከ እርገቱ ድረስ የከፈለ ዋጋ ለምሳሌ ሲወለድ በእንስሳት በረት ሽታ ያለበት የማይመች ስፍራ፣ እሱ መስቀል ነው፣ መከራ ስለሆነ ደስ የማያሰኝ በክርስትናው ጉዞ ላይ ወይንም በክርስቶስ የማዳን ጉዞ ላይ ክርስቶስ ላይ የተደረጉት የሥቃ የመከራ ወይንም የእንግልት ጉዳዮች በሙሉ በአንድ ቃል ተጠቅልለው መስቀል ይባላል። ሁለተኛው የመስቀል በክርስቶስ ያመኑ ክርስቲያኖች ስለ ክርስቶስ ወይንም በዛ ለመጽናት በቃለ እግዚአብሔር ጸንተው አይኖቻቸው ከመስቀሉ ጆሮቻቸው ከወንጌሉ ሳይዘነብሉ ክርስቶስን ብቻ እያሰቡ በዛ በስርዓቱ በሕጉ ተገዝተው የሚኖሩ ክርስቲያኖች የሚደርስባቸው ስለዛ ጉዳይ ስለክርስቶስ ክርስቶስ የሚደርስባቸው ፈተና መስቀለ ክርስቲያን ይባላል። የመጀመሪያው መስቀለ ክርስቶስ ይባላል። ሁለተኛው መስቀለ ክርስቲያን ይባላል። ሦስተኛው መስቀል ትእምርተ መስቀል ይባላል። ወሀብኮሙ ትምህርተ ለለ የፈርሁከ ከማያም ስጡም ገጸ ቅስት በግዝ እንዲህ የሚል የመዝሙረኛው ሀሳብ አለ። ምን ማለት ነው? ከቅስት ፊት ያመልጡ ዘንድ ምልክትን ሰጠሃቸው። ይሄኛው ትእምርተ መስቀል መስቀል እንለዋለን ማለት ነው። ይሄ ትእምርተ መስቀል ለቤተ ክርስቲያን ምንድን ነው ብለን ስንል ቤተ ክርስቲያን ከፍ አድርጋ የምታውለበልበው ሰንደቋ ነው። የሉዓላዊነት፣ የነጻነት፣ የክርስቶስ ለመሆኗ ማረጋገጫ ከፍ አድርጋ ከላይ ተሰቅለዋለች። ከጉልላቱ ላይ መስቀል ታያለች። እንደገና ከበሩ ላይ መስቀል ምን ማለት ነው? የክርስቶስ ነኝ ትላለች። የቤተ ክርስቲያን ክብሯ፣ ውበቷ፣ ሞገሷ ሁሉ ክርስቶስ ነው። የኔ ዋጋ ክርስቶስ ራሱን በመስቀል ላይ የሰጠው ሁሌ የምትከፍ አድርጋ የምታሳየው የክርስቶስ ነኝ የምትል አንዲት ቤተክርስቲያን ያንን ለዓለም የምታወጅበት አዋጅ ወይም ማወጫ ወይም የምስራች ወይም ማሳያው መስቀል ነው ማለት ነው። ሁለት መሰረቶች አሉት። አንደኛው መሰረት ሲምቦሊክ ቴዎሎጂ ወይም ትምህርታዊ ነገር መስቀል ብለን ስንል አንደኛው መነሻው ከኋላ የነበረው የብሉይ ኪዳን ታሪክ ነው። ትምህርት ህቧት ላይ አንድ በአይን የማይታየውን የክርስቶስን መከራ በሚታይ መስቀል ላይ እያየሽ አይምሮሽ የክርስቶስን መከራ እንዲያስብ ያደርጋል። ስለዚህ መስቀል መስቀሉን የምናይበት መስቀሉን የምናነብበት፣ የምንረዳበት፣ የምናስብበት የመስቀሉ ማያ ነው። የመስቀሉ መታያ መስቀሉን የምታነብበት ነው። ለምሳሌ ይህም መስቀል ስታይ ወደ አይምሮሽ መጀመሪያ የሚመጣው የክርስቶስ ሥቃይና መከራ ነው። ስለዚህ ይህን መስቀል ባየሽ ጊዜ ሁሉ ትባረክ ያለሽ እንዴት ብለን ስንል የምታስ አይምሮሽ የሚያስበው ክርስቶስ ለቤተ ክርስቲያን የከፈለው ዋጋ የተዋጀን፣ እንዴት ባለ መቤዠት ተቤዠን ብለሽ አይምሮሽ ላይ ታስቢ ያለሽ። ለእኔ የሚል ሀሳብ ከዛ እሳቤ ጋር አብሮ ሲመጣ መባረክ በቃሉ አማካኝነት፣ ግን ለዛ ሁሉ በረከት ምንጩ መነሻው መስቀል ነው። ስለዚህ ይህንን ትምህርት ተዋት። የማይታየውን መስቀል በሚታይ መስቀል ላይ እናየዋለን እናነበዋለን የሚል ኃይለ ቃል አለ። ማለት በክርስቶስ መስቀል ጠል አድል ተመታ። በምንም ይሰራ በምን ሁለት ጉዳዮች አሉት፣ አንደኛ የሚሰራበት ቁሱ ነው፣ ሁለተኛ የሚሰራበት ዲዛይን ነው። ቁሱም ሆነ ዲዛይኑ የሚያሳዩት ከመስቀል ጋር የሚገናኙትን ክርስቶስ በዘመነ ስጋዌ የፈጸማቸውን አበይት አበይት ክንውኖች የሚያሳዩ እንድናስብ የሚያደርጉ ማስታወሻዎች ወይንም ሲምቦል ቴዎሎጂ፣ ትምህርታዊ፣ ምልክታዊ የሆነውን ነገር ለምን ብለሽ ስትጠይቂ፣ ለምሳሌ በጠፍር የተሰራውን በኢትዮጵያ ትውፊት አይደለም። በግብጾች በጎማ አድርገው እሱ ምንድን ነው ብለሽ ስትይ፣ የሀረግ አድርገው ሲሰሩ የጸሳቤ ቁን ነው። ከዛ ጋ የተያዘ ብዙ ነገር አለ። ሁለተኛ ደግሞ ጠፍር ስታይ አሁን ከበሮ ላይ እኛ በደንብ እንደንትን ነው የጠፍሩ የተገረፈበትን ግርፋቱን እጅግ በበዛ የጅራፍ ግርፋት መገረፉን ለማሰብ ቁሱ ያ ነው ማለት አይደለም ያንን አማናዊውን ነገር እንድትማሪ እንድታስታውሺ፣ ይሄ ደግሞ መነሻን የማይታየውን እንድታይ የሚያስችል ማያ ነው ማለት ነው። ዋና በነገረ ድኅነት ጉዞ ላይ ክርስቶስ ያከናወናቸው ዋና ዋና ሀሳቦች የሚታሰቡበት፣ ለምሳሌ መስቀል መጀመሪያ በእጽ የእንጨት መስቀል እናያለን። ይሄ እፀ መስቀል ይባላል። እፀ መስቀል ብለን ስንል የእንጨት መስቀል ማለታችን ነው። የእንጨት መስቀል ለምን አስፈለገ? ክርስቶስ ስለ ሁላችን በእንጨት ላይ ተሰቀለ። ቅዱስ ጳውሎስ ደጋግሞ ይላል፣ እርግማናችንን በእንጨት ላይ ተሸከመ ይላል። እና በእንጨት ላይ መሰቀሉን ለማሰብ ማለት ነው የእንጨት መስቀል። ሁለተኛ የወርቅ መስቀል እንይዛለን። የወርቅ መስቀል እንግዲህ ክርስቶስ በተወለደ ጊዜ ከቀረቡለት ሶስት የእጅ መንሻ መካከል አንዱ ወርቅ ነው። ያ ወርቅ ንጹህ ነህ ነው። ንጹሁ የተቀጣው ክርስቶስ ልክ እንደ ወንጀለኛ ነው። እንደ ወንጀለኛ ቢቀጣም የእኛን ወንጀል ወንጀሉ አድርጎ እንጂ እሱ በባህሪም ወይንም በተዋህዶ ከተገለጠ በኋላ የሰራው ጥፋት ኖሮ አይደለም። ንጹሕ ነው ስንል ወርቅ ንጻ ባሪያውን ማሳያ ነው። የብር ስንጠቀም ደግሞ በሰላሳ ብር ይሁዳ እንደሸጠው ለማሰብ የብር እንጠቀማለን። መዳብ አለ። መዳብ ቀይ ነው። መዳብ ደግሞ ስለ ሁላችን የደም መታሰቢያ ነው። መዳቡን ስንመለከት ስለ ሁላችን በእርሱ ንጹሕ ደም የእኛ ንጽህና እንደታወጀ በንጹሕ ደም የዓለም መቤዠት እንደታወጀ ለማረጋገጥ የመዳብ ብረትም አለ። ብረት በዋናነት በክርስቶስ የስቅለት ጊዜ አምስት ጭንካሮች ቀርበው ነበር። ሳዶር፣ አላዶር፣ ዴናት፣ አዴራ፣ ሮዳስ ምን ማለት ነው ብለን ስንል እንደየሳይዛቸው ወይንም እንደየመጠናቸው የተገለጠ የተጠቀመ ቃል ነው። የመጀመሪያው እንግዲህ ሳዶር ትልቁ ማለት ነው። ሌሎች አምስት አሉ። ምንድን ነው እነዚህን አምስቱን ብለን ስንል ክርስቶስ የተቸነከረበትን ስለ እኛም በምን አይነት ችንካር ተቸንክሮ የከፈለውን ዋጋ ለማሰብ ችንካሩ ለማሰብ የብረት መስቀል እናደርጋለን ማለት ነው። ቀደምት አባቶች ኢትዮጵያ ሊቃውንት ጥበባቸውን ከሚገልጹባቸው የኪነ ጥበብ ስራዎች መካከል አንደኛው መስቀል ነው። ኢትዮጵያ ውስጥ በጣም ብዙ አይነት የመስቀል አይነቶች ከነትርጓሜያቸው አሉ። አንዳንድ ሰው መስቀሉ እንዲሁ ዝም ብሎ ብቻ ይደል ክርስቶስ በተመሳቀለ እንጨት ላይ ብቻ ነው የተሰቀለው ለምን እነዚህ ቅርጾች አስፈለጉ ሊል ይችላል። ሰምሀው እውነታው ግን ቤተክርስቲያን ወይም ቀደምት አበው የምንላቸው አባቶቻችን በእንደዚህ አይነት ቅርጾች ማስቀመጣቸው በራሳቸው ለእያንዳንዱ ቅዱሳን ለእያንዳንዱ ክርስቶስ ላደረገው ውለታ ወይም ለከፈለ ዋጋ መታሰቢያ እንዳይሆን ቅርጾቹን እየቀየሩ በኪነ ጥበብ ወይም ዲዛይን ልንለው እንችላለን። የተለያዩ ቅርጾችን በማውጣት የመስቀልን ክብር አጉልተው አሳይቷል። ለምሳሌ እኛ ሀገር ከተለመዱ መስቀሎች መካከል ልሳነ ከለባት የሚባል አንድ መስቀል አለ። እኔ ከብዙ መስቀሎች በጣም የሚገርመኝ ስለሆነ ነው። ይሄ በከለባት የተመሰለው ወይም በከለባት አፍ ወይም ልሳን የተመሰለው መስቀል እንደ ሰው ዝም ብሎ አይቶ ምን አይነት መስቀል ነው ሊል ይችላል። የውሻ አፍ ቅርጽ እንደማለት ነው። በነገራችን ላይ ና ምንድነው? ምን አገናኘው? የክርስቶስን መስቀል ከከለባት ጋር ምን አገናኘው የሚል ጥያቄ ሊኖር ይችላል። እጅግ የሚገርመው አባቶቻችን እንዲህ አይነት መስቀል የሚሰሩት አንድ ውሻ ለጌታው በታማኝ ሆኖ ሁልጊዜ ጌታውን ቤቱን፣ እንደሚጠብቅ ጌታውን እንደሚያገለግል ሁሉ አባቶቻችን ቅዱሳንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እና እሱ ለከፈለው ዋጋ ለፈሰሰው ደም ራሳቸውን አሳልፈው በመስጠት በትምህርት በሐዋርያዊ አንድነት በመንፈስ ቅዱስ ህብረት ከቤተ ክርስቲያን ጋር የትኛውንም አይነት ክርስቶስ በምድር ላይ የከፈለውን ዋጋ ለጥቂት ሰከንድ እንኳን ሳይዘነጉ ራሳቸው ለዚህ መከራ፣ ለዚህ መስቀል፣ ለተሸከመው ዓለም፣ ለተገለጠው እውነት አሳልፈው የሰጡበትን ለማስታወስ ልሳነ ከለባት የሚል የመስቀል አይነት አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስቀል አሰራር የተለያዩ ቅርጾችን ይዞ መስቀል ይዘጋጃል። የመጀመሪያው የመስቀል ቅርጽ አርዌ ብርት የምንለው ነው። አርዌ ብርት ማለት በእባብ ቅርጽ የሚሰራ መስቀል ማለት ነው። ይሄ መጽሐፍ ቅዱስ ላይ ታሪኩ አለ። በኦሪት ዘሁልቁ ምዕራፍ 21 ላይ እስራኤል በንዝር እባብ በተመቱ ጊዜ ወደ እግዚአብሔር እንዲጮላቸው እንዲለምንላቸው ለሙሴ ነግረውት ነበር። እነዚህ እባቡ ከኛ እንዲወገድ ለምንልን እና ምን ላድርግ ብሎ ወደ እግዚአብሔር በለመነ ጊዜ የነሐስ እባብ በዓላማ ላይ ስቀልና ከዛ ያንን በርቀት ያለ ድምፁን ሰምቶ አጠገቡ ያለ ደግሞ አይቶ ዳሶ ይድናል ብሎ በነገረው መሰረት በእባብ ቅርጽ ያንን ሰርቶ ሰቅሎ ነበር። ዛሬ ቅዱስ ፓትሪያርኩን ጨምሮ ሊቃነ ጳጳሳት የሚይዙት ማለት ነው፣ የስልጣን ምልክት ነው። ስለዚህ ከዛ አንጻር በዛ ቅርጽ መስቀል የሚዘጋጅበት ሁኔታ አለ። ቀርነ በግ የሚባል ደግሞ አለ። የበግ ቀንድ ያለበት ማለት ነው። በግ ምሳሌነቱ ለክርስቶስ ነው። ኖ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ቅዱስ ዮሐንስ መጥምቀ መለኮት ክርስቶስን ሲያስተዋውቀው እናያለን። እና እውነተኛ መስዋዕት መሆኑን እውነተኛ አምላክ መሆኑን የሚገልጽ ነው። ስለዚህ በዛ በበግ ቀንድ የበግ ቀንድ መስቀሉ ላይ እንዲቀረጽ ይደረጋል፤ የክርስቶስ መስቀል መሆኑን ለማሳየት ማለት ነው። ሐዋርያ መስቀል የሚባል ደግሞ አለ። ይሄ ሐዋርያ መስቀል የሚባለው ቅርጹ አራት ማዕዘን አለው፤ ምስራቅ ምዕራብ ሰሜን ደቡብ። ይሄ ሐዋርያት በአራቱም የዓለም ማዕዘናት ዞረው የማስተማራቸው ምሳሌ፣ መታሰቢያነቱ ለሐዋርያት የተሰጠ ነው። የአራት ማዕዘን ቅርጽ አለው ፊት ለፊት ላይ መስቀሉ ማለት ነው እና ሐዋርያትን በዓለም ሁሉ ዞረው እንዲያስተምሩ ነግሯቸዋል። እና የሐዋርያት የስብከት መታሰቢያ ሆኖ የሚዘጋጅ የመስቀል አይነት ወይም ቅርጽ አለ። ሌላው ሌንጊኖስ እየተባለ የሚጠራ ደግሞ መስቀል አለ። ሌንጊኖስ የሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስን በጦር የወጋው ነው። ሞቷል አልሞተም ብሎ ለማረጋገጥ እና ከአይሁድ ተለይቶ እንዳይታይ ለመሳተፍ ያህል የክርስቶስን ቀኝ ጎኑን የወጋው ነው። ያኔ ደምና ውሃ ከዛ ከጎኑ ወጥቷል። የእሱን ጦር ለማስታወስ በአራቱም አቅጣጫ እጅግ በጣም ሹል ሆኖ የሚሳር መስቀል አለ። እንደ ቀስት እንደ ጦር ሆኖ ማለት ነው በአራቱም አቅጣጫ። እሱ የሌንጊኖስ መስቀል ተብሎ ይጠራል። እንግዲህ የቀራኒው መስቀል ብለን ስንል ሁለት ወደ ላይ እና ወደ ጎን ሰው እሱ እሱን መስቀል ከእንጨት የተሰራው ማለታችን ነው። እንግዲህ እሱን ስናስብ መስቀል ማለት የሰላም አርማ ነው ብያለሁ ቅድም። ሰላም ብለን ስንል ሁለትም ላይኖች አሉት፣ መስቀል ወደ ላይ የቀራን መስቀል ብለን ስንል እንደገና ደግሞ ወደ ጎን፣ ወደ ላይ ሰውና እግዚአብሔር የመታረቃቸው፣ ወደ ጎን ደግሞ ሰው ሕዝብና አህዛብ የሚል ልዩነት ሁሉ በመስቀሉ መወገዱን፣ ሰላም መታወጁን፣ መከፋፈል፣ መለያየት በክርስቶስ ዋጋ ለአንዴና ለመጨረሻ ጊዜ ከምድር የተደመሰሰ ወይንም ከምድር ላይ የተወገደ መሆኑ ማድረግ። ስለዚህ በዛ ጉዳይ መስቀል የሰላም አርማለ ማለት እጸ ሳቤቅ መስቀል የሚባል አለ። እጸ ሳቤቅ ማለት በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 22 ላይ እንደምናነበው አብርሃም ልጁ ይስሐቅን ለመስዋዕት ወደ ሞሪያ ተራራ ይዞት በሄደ ጊዜ እግዚአብሔር ፍጹም እምነቱን ተመልክቶ ልጅህን በእውነት ከእኔ እንዳልከለከልከኝ አውቄያለሁ፣ ስለዚህ ልጅህን እንዳትሰዋው ተው ብሎ ከሰማይ በራሱ በእግዚአብሔር ቸርነት እና በእግዚአብሔር ጥበብ የተዘጋጀውን በግ አምጥቶ በእጸ ሳቢቅ የምትባል እጽ አለች። ለአረግ አይነት ማለት ነው። በዚያ የታሰረ በግ አምጥቶ ያንን ሰቶት ሰውቶ ተመልሷል። የዛ ምሳሌ ነው፣ ጸሳቢቅ ማለት ነው። ትምህርተ ንጥፈት የሚባል አለ። ብዙ ቦታ ቀዳዳ ያለው መስቀል ማለት ነው። በብዙ ቦታ የተበሳሳ መስቀል፣ ይሄ ደግሞ የክርስቶስን የጎኑን መወጋት በጅራፍ መገረፉን እና በችንካር መቸንከሩን ለማጠየቅ የተወጋውን ጎኑን የተቸነከረ እጁን እግሩን የተገረፈ ሰውነቱን ለማሳየት በብዙ ቦታ ብዙ ብስ ያለው መስቀል ሆኖ ይዘጋጃል። እስትግቡ መስቀል ይባላል። እስትግቡ ማለት ስብስብ ማለት ነው። ብዙ መስቀሎች ያሉበት የመስቀል ቅርጽ ማለት ነው። የብዙ አይነት መስቀሎች አሁን በእኛ ቤተክርስቲያን የላሊበላ መስቀል ይባላል፣ የጎንደር መስቀል ይባላል፣ የአክሱም መስቀል ይባላል። እነዚህም የመስቀል አይነቶች በሙሉ በአንዱ መስቀል ላይ የምናይበት እስትግቡ እስትግቡ ተብሎ የሚጠራ መስቀል አለ። ይሄ ደግሞ ክርስቶስ የሁሉም አዳኝ መሆኑን፣ የኃጢአተኛውም፣ የጻድቁም፣ የነጩም፣ የጥቁሩም፣ የሴቱም፣ የወንዱም፣ የምሁሩም፣ የመሀይሙም የሁሉም አዳኝ መሆኑን ለማጠየቅ የሚዘጋጅ የመስቀል አይነት ነው። የመዳን ምልክት ቤዛነ የአዳም ትምክት ቤዛነ ልበከራን ወድልበ መስቀልን ሲያይ በተለይ መጾር መስቀል የምንለዋለን፣ በቅዳሴ ጊዜ ዲያቆናት የምንይዘው ማለት ነው። በዚህ በመጾር መስቀል የምናየው ነገር እግዚአብሔር ዛሬም ድረስ የተዘረጋ እጅ እንዳለው እናያለን። ሁለት የተነፋፈቁ ሰዎች ሩቅ መንገድ ላይ አውራ ጎዳና ላይ ቢገናኙ ሁለት እጆቻቸውን ይዘረጋሉ። ክርስቶስም ዛሬም የተዘረጋ እጅ አለው ለምዕመናን ይቅር ለማለት ምህረት ለማድረግ ያ የፈሰሰ ደም ያ በቀራኒው ላይ የተከፈለ ውለታ በስርዓት አምልኳችን ሁሌ ዕለት ዕለት እናነሷዋለን። ነገረ መስቀል የማይዘከርበት ስርዓት አምልኮ ቅድስት ቤተ ክርስቲያን የላትም። ለምን? የሕይወቷ ሁሉ ምዕራፍ የተጠናቀቀው የታተመው የተገለጠው በመስቀል ስለሆነ መስቀሉን ከፍ አድርጋ ስታሳይ የተከፈለውን ዋጋ ለዓለም እያወጀች ዋጋውን ከከፈለው ከክርስቶስ ጋር ልጆቿን አንድ አድርጋ እየሠራች እያጣመረች ስለሆነ ነገረ መስቀሉ የማይዘከርበት ሥርዓት አምልኮ የለም። ጸላትን ድልመሻ ቤዛነ፣ እርስትን መውረሻ ቤዛነ፣ ሞትን ማሸነፊያ ቤዛነ፣ መከራን ማለፊያ ቤዛነ፣ ሰላምን ማወጫ ቤዛነ፣ የሕይወት ማስረጃ ቤዛነ።